ውድ የተዋሃደ ልጆች ሆይ፣ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ማለትም ህዳር ዘጠኝ ቀን የ318ቱ ሊቃውንት በጉባኤ ንቅያ ተሰብስበው አርዮስን ያወገዙበት፣ ምክንያቱም ፈጣሪያችንን ፍጡር ነው በማለቱ። በእለእስክንድሮስ ሊቀ መንበርነት በአትናቴዎስ ጸሐፊነት ጉባኤው ተጀመረ። በጉባኤው መጨረሻም አልመለስም በማለቱ አርዮስን አወገዙ። ጸሎተ ሃይማኖትን ለመንግስቱ ፍጻሜ የለውም እስከሚለው ድረስ ተናገሩ። ፍትሐ ነገስትን ስጋዊና መንፈሳዊ ብለው አዘጋጁ። ሥርዓተ ቤተ ክርስቲያንን እንደሚገባ አደራጁ። በስማቸው የሚጠራ አንድ ቅዳሴን ደርሰው ከጨረሱ በኋላ የቅዱስ ቆስጠንጢኖስን ባርከው ወደ የሀገረ ስብከታቸው ተመልሰዋል። እናም የሊቁ ቅዱስ እለእስክንድሮስ፣ የቅዱስ አትናቴዎስ ሐዋርያዊ፣ የሊቀ ጳጳሳት አባ ይስሐቅ የሊቁ አካለ ወልድ ዓመታዊ ክብረ በዓላቸው ነው። እንዲሁም ለሶርያ መነኮሳት ሁሉ አባት የሆነው አባ በርሱማ ሶርያዊ፣ የአቡነ እስትንፋሰ ክርስቶስ፣ የብሔረ ብፁዐን ጻድቃን፣ የአባ መልከ ጼዴቅ ዘሚዳ፣ የቅዱስ ዞሲማስ ጻድቅ ወርሃዊ ክብረ በዓላቸው ነው። ስለዚህ የተዋሕዶ ልጆች ሆይ አምላከ ቅዱሳን ሊቃውንት በጸሎታቸው እኛንም ቤተ ክርስቲያናችንም ከክፉ ጠላት ይጠብቅልን የበረከታቸውንም ይክፈለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር።